ኦኬ፣ አፕዴት ትናንትና ማታ ሀፕን ባደረገው ነገር እንግዲህ ትላንትና መጀመሪያ ትላንት ማታው ማታው ገና ሲጀምር ወደ አንድ ሰዓት አካባቢ የእስራኤል አየር ኃይል ኢራን ላይ ኮኦርዲኔትድ የሆነ ጥቃት ፈጽሞ ነበረ። የኢራን ኤር ዲፌንስ ሲስተሞች በተወሰነ መልኩ ለመከላከል ሲሞክሩ ታይቷል። ትላንትና አክቲቭ ሆኖ ታይተዋል። የእስራኤል አየር ኃይል እንግዲህ ኢራን ላይ የነዳጅ ማጠራቀሚያ ዲፖ መትቷል። በዚህም ከባድ እሳት ተነስቶ የነበረ መሆኑ ታይቷል። የኢራን መንግስት በሰዓታቶች ውስጥ ተቆጣጠረ ያለው እሳቱን ያለ ቢሆንም፣ ወዲያው ደግሞ እንግዲህ የኢራን መንግስት አጸፋዊ ምላሽ መልሷል ባሊስቲክ ሚሳይል ሃይፐርሶኒክ ሚሳይል ተኩሶ እስራኤል ላይ ትላንት ያያችሁትን ጥቃት ፈጽሟል ማለት ነው። የኢራን መንግስትም ያው መልሶ አጸፋውን መልሷል። ቴልአቪቭ፣ በትያም እና ሃይፋ የሚባሉ ከተሞች ላይ ከባባድ ጉዳቶችን አድርሰዋል። የኢራን ባሊስቲክ ሚሳይሎች ወርደው ጥቃት አድርሰዋል ማለት ነው። በዚህም ደግሞ ወደ ዘጠኝ ሰዎች መሞታቸውን ኮንፈርም ሲያደርግ የእስራኤል አምቡላንስ የእስራኤል መንግስት ኮንፈርም ሲያደርግ ወደ 350 ሰው ደግሞ መጎዳቱን ወንድድ መሆኑን አሳውቋል። ከዛ በላይ ደግሞ በኢትያም የሚባለው ከተማ ውስጥ ብቻ ወደ 35 ሰዎች ፍርስራሽ ስር ተቀብረው ያሉ ሲሆን ሬስኪው እንቅስቃሴ ላይ ነው ያለው ሰው የዴት ቶል ሊጨምር የሚችልበት ፕሮባብሊቲ ሊኖር ይችላል። አኮርዲንግ ቱ ሚሊታሪ አናሊሲስ እንግዲህ የኢራን ቶፕ ጀነራሎች መገደላቸው ያን ያህል ኢፌክት ያለው መሆኑ እየታየ አይደለም። ምክንያቱም ኢራን ወዲያው በእነዚህ ቶፕ ጀነራሎች ቦታ ሌሎች ሰዎችን ተክታ ስቲል ሊታል የሆነ አደገኛ የሆነና አውዳሚ የሆነ ጥቃት መፈጸም የምትችል ሀገር መሆኗን አሳይታለች። በሌላ በኩል እንግዲህ የኢራን ባሊስቲክ ሚሳይል የኢራን ሚሳይል ፕሮግራም ራሱ ምን ያህል ኬፓብል እንደሆነ እየታየበት ያለበት ሁኔታ አለ። ምክንያቱም የአሜሪካን ታድ የኤር ዲፌንስ ሲስተም፣ የእንግሊዝን የኤር ዲፌንስ ሲስተም፣ የፍራንስ እነዚህ ሁሉ እንግዲህ የኢራን ሮኬቶች ለማምከን እየተሳተፉ ያሉ ሀገራቶች ናቸው እና ይህንን የነዚህን ሶስት ሀያላን ሀገራት ካለፈ በኋላ ደግሞ የጆርዳንን የአየር መቃወሚያ በማለፍ እንደገና ደግሞ የእስራኤል አይረንዶም በማለፍ ይህንን ሁሉ የአየር መቃወሚያዎች በማለፍ ነው እስራኤል ጥቃት እያደረሰ ያለው። ከኢራን የሚተኮስ ሮኬት ምድር ነው ባሊስቲክ ሚሳይሎች ሰው የኢራን ባሊስቲክ ሚሳይል ኬፓብሊቲም በደንብ እየታየ ያለበት ሁኔታ ነው ያለው ሰው እየቀለዱ አልነበረም ማለት ነው። በሌላ በኩል ደግሞ የሚራቭ የሚባለው የቴል የእስራኤል በሂብሩ ቋንቋ የሚታተም ጋዜጣ እንግዲህ ባስነበበው በአስነበበው መሰረት ምንድን ነው የሚለው መሰላችሁ እስራኤላውያን የሳይኮሎጂካል እርዳታ የሚጠይቁ እስራኤላውያን ብዛት በ350 ፐርሰንት መጨመሩ ስፓይክ ማድረጉን እየዘገበ ነው ያለው የኢራን አታክ መምጣት ከጀመረ ጀምሮና የፓኒክ አታክ፣ ትራውማ፣ የከፍተኛ የሆነ የልብ ምት መንቀጥቀጥ ምናምን የመሰሉ ነገሮች ሳይኮሎጂካል ሄልፕ የሚጠይቁ እስራኤላውያን ቁጥር በ350 ፐርሰንት ስፓይክ ማድረጉን እና ከያቅጣጫው የእርዳታ የስልክ ጥሪዎች ወደ ኢመርጀንሲ እንትኖች እየተደወሉ መሆኑን የሂብሩ ጋዜጣ አስነብቧል ማለት ነው። ሚራብ የሚባል የሂብሩ ጋዜጣ አስነብቧል ማለት ነው። በሌላ በኩል የእስራኤል መንግስት በባወጣው ዘገባ እንግዲህ የእስራኤል መንግስት በባወጣው አናውንስመንት አለም ላይ ያሉትን ኤምባሲዎቹን እንደሚዘጋና አለም ላይ ተበትኖ ያሉት ዜጎቹ ራሳቸውን ሊጠብቁና ሊደርስላቸው እንደማይችል አሳውቋል ማለት ነው። ሰው አለም ላይ ያሉት ዜጎች ግን ባያሉበት ቦታ እስራኤላዊነታቸውን የሚገልጹ የእስራኤላዊነት ምልክት ያለበት ነገር ኢምፐብሊክ ከማድረግ እንዲቆጠቡና ራሳቸውን ለጊዜው ከልለው እንዲቀመጡ አናውንስ አድርጓል። ያውኒ ለራሴ መድረስ አልችልም ሶ ለናንተ ልደርስላችሁ አልችልም፣ ጌታ ይደርስላችሁ ብሏል ማለት ነው ለዜጎቹ። የእስራኤል መንግስት ለዜጎቹ ይሄንን ይበል እንጂ እዚህ ጋር ደለ እስራኤል እያሉ ለሚያሽቃብጡ ለተፋኖቹ ምንም ያስተላልፈው መልእክት የለም። አፓራንትሊ እስራኤል ዶንት ኬር አባውት ዩ ጋይስ። ለማንኛውም ግን ለእናንተ የተላለፈ ተላልፈ መልእክት ካለን ይወንድማችሁ አለሁ፣ ምንም እንዳያሳስባችሁ፣ ተከታታይ የማቀርብላችሁ ይሆናል። ማሰናል ኢራን የአጻፋ ምላሽ መስጠቷን ቀጥላለች። ትላንትና እስራኤል በኢራን የሚገኙ ሁለት የነዳጅ ማጣሪያ ስፍራዎችን መደብደቧን ተከትሎ እንደዚሁም ደግሞ የኢራንን የኒክሌር ማመንጫ ጣቢያ ከመታች በኋላም ኢራን የአጻፋ ምላሽ መስጠቷን ቀጥላለች። በዚህም መሰረት ኢራን በወሰደችው የሚሳይል ጥቃት አስር እስራኤላውያን መገደላቸውን የተሰማው የእስራኤል ፕሬዚዳንት የሆኑት አይዛክ ሄርዞግ እንደተናገሩት ከሆነ በጣም አሳዛኝና ልብ የሚሰብር ጥቃት ደርሶብናል ሲሉ ተናግረዋል። የኢራንን የአጻፋ ምላሽ ተከትሎ እስራኤል አሁንም ጥቃቷን ልትቀጥል እንደምትችል እየተነገረ ይገኛል። ኢራን ግን ትላንትና በተለይም ሁለት የነዳጅ ማጣሪያ ስፍሯን ከተመታ በኋላም ምንም አይነት ዘመቻው አልተስተጓጎለም፣ ስራው ቀጥሏል ስትል ነው የተናገረችው። ለማርች ቱ ጋዛ ከተለያየ ዓለም ወደ ጋዛ እየሄዱ የነበሩ ሰዎች ምን ደረሱ የሚለውን አብዴት እያየው ነበር። ያን ያህል የተለየ አብዴት የለም። ግን ያው የግብጽ መንግስት እንደገመት ነው እንደጠረጠር ነው አንድ ቼክ ፖይንት ካሳለፋቸው በኋላ ወደ ራፋ ለመድረስ ትንሽ ሲቀራቸው አግቷቸዋል። አንዳንዶቹንም አባሯቸዋል። ኦልሬዲ ድሮፕ ዲፖርት ያደርጋቸዋሉ ፓስፖርታቸውንም የተቀሙ አሉ። ከነዛ ውስጥ የማንዴላ የልጅ ልጅ ይገኝበታል። በጣም ደስ የሚል ነገር ነው። አላህ ለእውነት ቁሙ ብሎ ሲፈጥራችሁ እናንተ አልፋችሁ የልጅ ልጃችሁ ራሱ ሄዶ ለእውነት እዛ ሰፈር ያደርጋል ማለት ነው። ኤኒዌይ፣ የተለያየ ሀገር የአይርላንድ የቱርክ ምናምን የፓርላመንት ሜምበሮች ምናምን ራሱ ነበሩበት። የግብጽ መንግስት ያው ትንሽ እያንገላታቸው ነው። የተደበደቡም አሉ፣ ሲቪሊያን ደብዳቤም የተላከባቸው አሉ። እና ኤኒዌይ በቃ ቼክ ፖይንት ላይ ስታክ አድርገዋል። ሞስት ፕሮባብሊ ሁሉንም ዲፖርት ያደርጋቸዋል ተብሎ ይጠበቃል። እና አንድ የቱርክ ተጓዥ እንዳለው ያዝክላሮልሱን ሼሞኒው ማለት ነው በፍልስጤም እስራኤል ጉዳይ ላይ ከምንም ነገር በላይ የሚገርመኝ እንደሆነ ታውቃላችሁ፣ ከአንዳንድ የአረብ ሀገራትና መሪዎቻቸው ይልቅ የአውሮፓ መሪዎች በጣም ተቆርቋሪ ናቸው ለፓለስቲን ና ሁሌ ነው ግርም የሚለኝ። ላይክ እንደ ስፔን ምናምን ያሉ ሀገራት በጣም ቮካሊ ነው የሚናገሩት። ላይክ ፕራይም ሚኒስቴሮቻቸው ምናምን ራሱ መጥተው ላይክ እስራኤል ኒድስ ቱ ስቴፕ ምድረው ላይክ ማበዛው እና ዛሬም ስፔን ማድሪድ ውስጥ አንድ ስብሰባ እየተካሄደ ነው። የአውሮፓና የአረብ ሀገራት እስራኤል ላይ የጦር መሳሪያ ግዢ ማዕቀብ እንዲጣልባት ፕሬዠር ለማድረግ ነው የተሰበሰቡት። እዛ ፕሮግራም ላይ የስፔን ውጭ ጉዳይ ሚኒስቴር የሆኑት ጆዜ ማኑኤል አልቫሬስ ሚድሊስት በአሁኑ በአሁን ሰዓት የሚያስፈልገው የመጨረሻው ነገር የጦር መሳሪያ ነው፣ ስለዚህ ከዚህ በኋላ እስራኤል ምንም አይነት የጦር መሳሪያ እንዳታገኝ ማዕቀብ እንዲጣልባት ሁላችንም ጠንክረን መስራትና የዓለም አቀፍ ኮሚኒቲውን ፕሬር ማድረግ አለብን፣ እንዲሁም ደግሞ በየሀገራቶቻችን ኢንዲቪዥዋል ማዕቀቦቻችንን መጣል አለብን ብለው ተናግረዋል። እና ላይክ የቁርጠኝነታቸው የሚናገሩበት ድፍረት አድቮኬት የሚያረጉበት መንገድ ምናምን ላይክ አረቦቹ ናቸው ዘመዶቻቸው ወይስ ስ ዩሮፕያኖቹ ያስብላል። አይ ኖ የፍልስጤም ጉዳይ ከዝምድና በላይ ነው፣ ሂዩማኒቲ ነው። አረብ መሆን ሙስሊም መሆን አይጠበቅብንም። ግን ደግሞ የሰው ልጅ የተፈጥሮ ባህሪው ነው ለራሱ ለሚመስለው አካል ሞር መቆርቆሩ ሶሊዳሪቲ ማሳየቱ ና ኢት ኦልዌይስ አሜዝስ ሚ ላይክ ኢሮፕያንስ የቆሙበት እና ሚድል ኢስተርኖች ደግሞ የቆሙበት ቦታ thing we're seeing የዚህን ጥቃት ሌቭል በደንብ እያያችሁት አይደለም መሰለኝ። የተወሰኑ ሰዓታት በፊት ጥቃት እያስተናገደች ነበረ ኢራን። የተወሰኑ ቶፕ የሚባሉ ጀነራሎች አመራሮቿ ተገለውባታል። ኤር ዲፌንስ ራዳር፣ ሚሳይል ባሊስቲክ መተኮሻ ሳይቶች ምናምን ተመተውባታል። ኒኩሌር ሳይቶች እንደዚሁ የኒኩሌር ማብሪያ ሳይቶች ምናምን እንደዚሁ ተመተውባታል። ጥቃት ከዛ ተነስታ እንደዚህ አይነት ጥቃት ማድረስ ማለት ይህ የምትመለከቱት ጠቅላላ የተኮሰቻቸው ያላቸው ሚሳይሎች ቴላቪቭ ላይ ሲያርፉ እና ከቴላቪቭ ደግሞ የበሌስቲክ ኢንተርሴፕተር ሚሳይሎች ኢንተርሴፕት ሲያደርጓቸው ም አየር መቃወሚያዎች ከ150 በላይ የሚሆኑ ሮኬቶች እስካሁን ደስ ተተኩሰዋል ቅድም መቶ ነበሩ ሶስተኛ ዌቭ ጥቃት በመክፈት ከ150 በላይ የሚሆኑ ሮኬቶች ተተኩሰው ነበር ወደ እስራኤል ና ከነዛ ውስጥ 30 የሚሆኑት ኮንፈርም ተደርጓል 30 ከ10 እስከ 30 የሚሆኑት መጥተዋል እንደዚህ ብራይት እንትን ካላቸው እንደዚህ ብራይት ልክ አየር ላይ ያሉ ገና ፕሮጀክት ያላቸው ወደ ምድር እየመጣ ብራይት እንደዚህ ከሆኑ ተመጥተዋል ማለት ነው ማልኮሚክስ ኢትዮ በዩትዩብን በፌስቡክ ሜንሳ በትዊተር ገጻችን ያገኝነው የተለያዩ መረጃዎችን በቀላሉ ያገኛለሁ።